17 ዓመት እኮ ነው በእናትሽ። አሁን 17 ዓመት ሙሉ እንትን ብላ ምንም የለሽም ተብላ ዶክመንት ማስረጃ እኮ ዚኔጋ እኮ በየሀገር ነው ያለው። አሁን እኮ ድምጻቸው፣ የእናትየዋ የወንድምየዋ፣ የገዛችው ሲሚንቶ ስታዝ ሲገነባ የተጻጻፉት ከ2016 በፈረንጆች ለምንድን ነው በተለይ አረብ ሀገር ያለን ሰዎች ባመናቸው፣ በሆናቸው፣ በሰጣናቸው እንዲሁም ደግሞ ብዙ መስዋዕትነት በከፈልላቸው ቤተሰቦቻችን የምንከደው ምንበደለው፣ ለምንድን ነው? ወላሂ በጣም ነው ያዘንኩት። ባካችሁ ይህንን ቪዲዮ ላይክ ሼር አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ኒጋውል ሰላም ነው አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ ሀገራችንም ሰላም አድርግልን እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ላችሁ የመጣሁት ሁለት አይነት ቪዲዮ ነው ማለት ነው። መግቢያ ላይ የሰማችሁትና እዚሁ ኮመንት ላይ እየተጻፈውን ኒባብ እንደምታዩት ነው ማለት ነው። በጣም ነው የሚያሳዝነው። ብዙ ጊዜ እኔ የአረብ ሀገር ሴት ለምንድን ነው ጨክና በራሷ የምትወስነው፣ ለምንድን ነው ራሷን የምታጠፈው እያልኩ ብዙ ጊዜ አስብ ነበረ። ለካ በአመነቻቸው አማና በቃ ያኔ ቤተሰቦቼ ናቸው ምንም አያደርጉኝም ከባዳ ይሻሉኛል ብላ ብዙ ጊዜ በሆን ያኔ በለፋችላቸው እንዲሁም መስዋዕትነት በከፈላችላቸው ሰዎች ናቸው የምትበደለው። ለካ በቃ ጭራሹን በቃ መንገዱ ዝግትግት የሚልባት በገዛ ቤተሰቦቿ ስትበደል ነው እንደዚህ ራሷን ለማጥፋት የምትወስነው ማለት ነው። እና በጣም ነው ያዘንኩት። ከዚህ በፊት አንዴት የታችን ራሷን አትፊታ ዱባይ ሀገር ላይ ኮመንት ላይ ቪዲዮ ሰርቼ ነበር እዛ ላይ ነው ይህንን ኮመንት ያየሁት ማለት ነው። ዛሬ በአጋጣሚ ኮመንት ላነብ ስገባ ነው ያገኘሁት ማለት ነው። ባካቸው ለዚች እህታችን እንዲደርሳት ቪዲዮን ደግሞ ላይክ፣ ሼር እንድታደርጉ ትፈልጋለሁ ማለት ነው እና መግቢያ ላይ የሰማችኋት እህታችን አስራ ሰባት አመት ሙሉ ስደት ሀገር ላይ ለፍታ ቤተሰቦቿንም እየረዳች በዛውም ደግሞ ለራሷ ህይወቷን ለመለወት ሀገር ገብቼ የምኖርበትን ራሴን ማኖርበትን የምኖርበት ቤት ብላ አስቡት እንግዲህ በእንጨት ቤት ሳይሆን በብሎኬት የሰራችው ከ2016 ጀምራ እየሰራች የነበረውን የእያንዳንዱ ማስረጃ እያላት ሙሉ ንብረቷን 17 ዓመት የለፈችበት ሙሉ ንብረቷን በቤተሰቦቿ በገዛ እናቷ በገዛ ወንድሞቿ በገዛ በአባት በእናቷ ተከታ፣ መጨረሻ ላይ ግን አስቡት እንግዲህ ሶሻል ሚዲያ ላይ መታ፣ እባካቸው እርዱኝ ቤተሰቦች ክደውኛል። ስለዚህ እኔ መግቢያዬ አጥቻለሁና ራሴን ላጠፋ ነው ብላ ነው የመጣችሁ፣ ማለት ነው። አስቡት እንግዲህ ይህን ያክል እስከ መጨከን ቤተሰቦቻችን። እሺ አምናንድ ቤተሰቦቻችን ምንም አያጠፉብንም፣ እነሱንም እየረዳ ናቸው፣ እየሰጣ ናቸው። በዛ ላይ ደግሞ ለራሳችንም የሆነ ነገር እናድርግ ብለን ቤተሰብ ጋር ሄደን የነገ ቀን ከነሱ ጋር ላለመኖር፣ ከነሱ ጋር ላለመጣላት፣ በነሱ እንደገና እነሱ እጅ ላይ ላለመውደቅ የራሳችን ሕይወት እናስተካከል ብለን ባሰብን፣ ለምንድነው ሁሌ በደል የሚደርስብን ነው? እኔ ግራ የገባኝ ነገር ይሄ ነውና፣ ወላይ በጣም ነው ያዘንኩት። በዚህ ልክ በቤተሰብ መበደል፣ በቤተሰብ ይሄን ያክል ጉዳት መድረስ፣ በቤተሰብ መከዳት፣ እኔ ከባዳ ጋር ቢሆን ጥሩ ነበረ፣ ባዳ ቢከዳችሁ እንድትናገሩም እንዲሁም ደግሞ በቃ የሆነ በቃ እኔ ምን ብዬ ለመናገር ራሱ ግራ ገባኝ ማለት ነው። እና እዚ ጋ ያያችኋት እህታችን ይህችም ደግሞ ሁለተኛዋ ኮመንት ላይ የምታዩት ከዚህ በፊት አንዴ እህታችን እንደነገርኳችሁ ዱባይ ሀገር ላይ ራሷን አትፍታ እዚ ጋ መጥቼ በቤተሰቦቿ ነበረ እንትን ንብረቷን ስታጣ ራሷን ያጠፋችሁ ማለት ነው። ቆይቷል፣ ቪዲዮን ከሰራሁት እና እዛ ኮመንት ላይ ያየኋት፣ ከዛ ደነገጥኩኝ እንዴት ብዬ ማለት ነው እና እኔ አልጨክን ብዬ ነው እንጂ ራሴን ላጠፋ ብዙ ጊዜ ሞክሬአለሁ። ደረጃ ብረት ላይ ገመድ አስሬ ስወዛገብ ሰው መጣብኝ። በአሁኑ ጊዜ ስምንት አመት የለፋሁበትን ቤት ገንዘብ አጥቻለሁ በቤተሰቦቼ ይገደል ወገን ቤተሰቦቼ ይገደል ይገደል ወገን፣ ካዱኝ። ቤተሰቦቼ ቤተሰቦቼ ይገደል ይገደል ወገን፣ ይቅርታ አድርጎልኝ አድርጉልኝ ። ወላሂ ተወዛገብኩኝ። በጣም ጭንቅ ብሎኛል። በጣም እያሰብኩ ነበረና በጣም ነው ያዘንኩት። ኮመንቱን አንብቡት እናንተ በጣም የሚያሳዝን ነገር ነው። ስምንት ዓመት የለፈችበትን ንብረቷን በቤተሰቦቿ እንትን የካዷት ማለት ነው። እችምታችን የደረሰባት ነገር ደግሞ የነገ ቀን እች ልጅ ራሷን አታጥፋ ሬሳዋ ሲገባላቸው እኔ በህይወት እያለች እንዲህ ያደረጓት፣ ሞታ እንኳን ወደ ሀገር ልትገባ ነው ቢባሉ እንኳን ሬሳቸዋን እንኳን ሬሳን እንኳን የሚቀበሉ አይመስለኝም ማለት ነው ቤተሰቦች። በጣም እኔ በዚህ ጊዜ ላይ ደግሞ በተለይ ሰውን በብር ተለውጧል ማለት የሰው ህይወት አያሳስባቸውም፣ የሰው ህይወት አያስጨንቃቸውም። ከዚህ በፊት አይታችኋል፣ የሆነ ቪዲዮ ሰርቼ ነበረ። ስደት ሀገር ላይ ሞታ ሬሳዋን ወደ ሀገር ትላክ ተብሎ ወደ ቤተሰብ ጋር ሲደወል ቤተሰቦቿ ምንድን ነው ያሉት? እዛው ቅበሯት ምን እናደርጋታለን አሁን ሞታለች አደለም ወይ እና እዛው ቅበሯት ብለው እንትን ሬሳውን መቀበል እንዳሉ ራሱ እምቢ እንዳሉ ከዛሬ አመት አካባቢ ቪዲዮ ሰርቼበት ነበረና እባካቸው እህቶቼ፣ እንደዚህ አይነት ነገር የሚደርስባቸው ከሆነ በቤተሰቦቻቸው የምትከዱ ከሆነ እባካቸው ራሳችሁን ለማጥፋት አትወስኑ ማለት ነው። ራስን መግደል ውሳኔ ሊሆን አይችልም። እናንተ ራሳችሁ ስትገሉ የበለጠ ወንጀል ነው የምትሰሩት። ወላሂ፣ ራሱን የሚያጠፋ ሰው በጣም ራስ ወዳድ የሆነ ሰው ነው ራሱን የሚያጠፋው። ገብታችኋል? ይህን ደግሞ መፍትሄ ሊሆን አይችልም። እንደውም ፈጠራችሁን ነው የምታስቆጡት። እዛ ሄዳችሁ የምታርፉበት ነገር የለም። እሳት ነው የሚጠብቃችሁ ማለት ነው። የሰው ነፍስ አላህ ስብሃነሁ ተዓላ ፈጥሮ የሰጣችሁን በራሱ ጊዜ ሊወስታት ጊዜ አድርጎላት የፈጠራትን ነፍስ ሰው ይህንን በራስ ጊዜ ራስን ማጥፋት ማለት በጣም ትልቅ ወንጀል ነው። ገባችሁ? እባካችሁ ህይወት ይቀየራል። በቃ ህይወ በህይወት እስካላችሁ ድረስ ጤና እስካላችሁ ድረስ ሰርታችሁ ማግኘት ትችላላችሁ። ወላሂ ነው የምላችሁ። እና እንደውም ሀገር ገብታችሁ የቀን ስራ ሰርታችሁ ለህይወታችሁ መኖር አያቅታችሁም። በስደት ሀገር ላይ ብዙ ለፍታችሁ ብዙ ተጀግራችሁ ብዙ መስዋዕትነት ከፍላችሁ የሰራችሁትን ገንዘብ በቤተሰቦቻችሁ ብትበሉ በእነሱም እሳት ነው የሚሆንባቸው። መቼም ቢሆን ደስተኛ ሆኖ ያንን ገንዘብ ሊበሉት አይችሉም ማለት ነው። እባካችሁ ቶች በህይወታችሁ አትወስኑ። እነሱ ያላሰቡላችሁን እናንተ እነሱ እንዴት ይበሉኛል፣ እንዴት እንደዚህ ያደርጉኛል ብላችሁ በራሳችሁ ህይወት ላይ አትወስኑ ማለት ነው። ወላሄ ነው የምላችሁና ራስን መግደል በራስ ላይ መወሰን መቼም ቢሆን መፍትሄ ሊሆን አይችልም። ቤተሰቦቻችን ከከዱን ቤተሰብ ከቤተሰብ ርቆ ህይወትን መቀየር ይቻላል። ጤና ካለኝ ሰርቼ ማግኘት እችላለሁ። አው ደክሟችሁ ሊሆን ይችላል። ብዙ ነገር ሰርታችሁ ብዙ በቃ አርፋለሁ በቃኝ፣ ወደ ሀገሬ ገብቼ በለፋሁበት ቤት አርፋለሁ ብላችሁ ስታስቡ፣ ቤተሰቦቻችሁ ሲከዷችሁ ደግሞ በጣም ነው የሚከብደው። አውቃለሁ ይሄ ስላልደረሰብሽ ነው ልትሉኝ ትችላላችሁ። ደርሶብኝም ሊሆን ይችላል። እናንተ የምታውቁት ነገር የለም ሶሻል ሚዲያ ላይ ወጥቼ ስላልተናገርኩኝ እንጂ ብዙ ብዙ ብዙ እዚህ ሀገር ላይ ከአስራ አራት አመት በላይ ሆኖኛል አስቡት እንግዲህ አልሐምድሊላ አልሐምድሊላ። ይሄንንም ራሱ ጤና ስላለኝ አፊያ ስላለኝ ይሄው እየሰራሁ ነው። አልሐምድሊላ ረብ ልዓለሚን። መቼም ቢሆን አልጸጸትም። ባሳለፍኮባቸው ነገሮች ብዙ ትምህርት ወስጄባቸዋለሁኝ ና እኛ ከደረሰቡን ነገሮች መማር አለብን። ደግሞ ስደት ሀገር ላይ ብዙ ጊዜ የቆያችው እህቶቼ ብራችሁን ለማንም ለምታምኑት እንደው ለባዳ ብትሰጡ ይሻላል። በአሁኑ ሰዓት ላይ እኔ በፊት ቤተሰብ ይብላችሁ፣ ቤተሰብ ይሻላል፣ የፈለገ ቢሆን ምናምን ነበረ። ግን በአሁኑ ሰዓት ላይ ደግሞ ቤተሰብ ከባዳ ብሷል፣ እንደውም ባዳ ይሻላል። ባዳ አፋችሁን አውጥታችሁ ትጣላላችሁ፣ ብራችሁን በህግ ትጠይቃላችሁ። በቤተሰብ ደግሞ ሲሆን በጣም ነው የሚከብደው ቤተሰብን ማጉላላት እና በጣም ነው የሚያሳዝነው። እና እባካችሁ እህቶቼ የራሳችሁን ጠብቁ። ብራችሁን ደግሞ ለምትሰጡት ሰው እወቁ። ቤተሰቦቼ ናቸው ምንም አያደርጉም ብላችሁ ብራችሁን እንዳገኛችሁ ለማንም አትስጡ። እባካችሁ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ እህቶቼ። በጣም ነው የሚከብደው። በአሁኑ ሰዓት ላይ እየሰማን እያየን ያለነው ነገር በጣም ነው ልብ የሚሰብረው። ብዙ እህቶች በቤተሰቦቻቸው ነው የተበደሉት። እኔ ከዚህ በፊት ነግሬያችኋለሁኝ። በገዛ ቤተሰቧ በገዛ እናቷ ከስደት ሀገር ላይ ከመሄዷ በፊት ቤት ሰርታላት ሁሉ ነገር አድርጋላት፣ ወደ ሀገር ገባች። ሀገር ከገባች በኋላ ብትንሽ ብር ነበረ። ከሴቶዋ ተጣልታ ነው በአጋጣሚ ሴቶዋ ያሳፈረቻት እና ከዛ ይዛ የገባች ሁለት መቶ ሺህ ብር ነበራት። ያችን ሁለት መቶ ሺህ ብር እስከ ሁለት ወር ድረስ ቤተሰቦቿ ቁጭ ብላ ለእናቷ ለወንድሞቿ የሚፈልጉትን ነገር እያደረገች መጨረሻ ላይ ግን ብሯ በእጇ ሲያልቅ ምንድን ነው ያደረጓት? ልንገራችሁ ማለት ነው ምን እንዳደረጓት። ወላሂ ነው እምላችሁ እና ምን አደረጓቸው መሰላችሁ፣ ያን ነገር ብሯ ሲያልቅባት አንድ ቀን ከእህቷ ጋር ትጣላለች። በአጋጣሚ ለእህቷ ግዛ እናቷ እሷን አውጥታ ጣለቻት ማለት ነው። አውጥታ ጣለቻት። ይሄ ማለት አስቡት እንግዲህ ምን ያክል ከባድ እንደሆነ ማለት የገዛ እናቷ ለእህቷ አግዛ እሷን አውጥታ ጥላት፣ መጨረሻ ላይ ግን እንደምንም ተፈራግጣ ስደት ሀገር ላይ መጠች። አሁን ከአምስት አመት በላይ ሆኗታል ስደት ሀገር ላይ አንድም ቀን ደውላ ቤተሰቦቿን አውርታ አታቀማ ነው ለምን ጭካኔ በቃ እነሱ ጭካኔ ያስለመዷትና በቃኝ ብላ ወሰነች ማለት ነው እና እባካቸው ቶቼ በህይወታቸው አትስኑ ራሳችሁን አታጥፉላለሁ የዛሬ ቪዲዮ ይህንን ይመስላል አመሰግናለሁ እስከ መጨረሻ ስለተከታተሉ